መቀመጫውን በአውሮፓዊቱ ሀገር ኔዘርላንድስ በማድረግ በተለያዩ የዓለም ሀገራት ውስጥ በህጻናትና እድገት ዙሪያ የሚሰራው ቫሌር ፋውንዴሽን በአዲስ አበባ የተከናወነ የሚገኘውን የቀዳማይ ልጅነት መርሃ ግብር ተመልክቷል። የፋውንዴሽኑ ዋና ስራ አስፈጻሚን ጨምሮ የተለያዩ የፋውንዴሽኑ አመራሮችን የተቀበሉት የከተማ አስተዳደሩ ከፍተኛ ኃላፊዎች ከተማዋ ህጻናትን ለማሳደግ ምቹ እንድትሆን እየተሰራ ስላለው ስራም አብራርተዋል። አዲስ አበባ በቀዳማይ ልጅነት መርሃ ግብር ከአንድ አመት በኋላ አንድ ነጥብ ሶስት ሚሊዮን የከተማዋን ህጻናት ተደራሽ ለማድረግ እየሰራች እንደምትገኝም በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን ተናግረዋል። በቀዳማይ ልጅነት መርሃ ግብራችን በቀጣይ 2026 አንድ ነጥብ ሶስት ሚሊዮን ህጻናትን ተደራሽ ለማድረግ አላማ አድርገን እየሰራን ነው ስራችንን በማሳደግም ለህፃናት እንክብካቤ እድሎችን በመፍጠር ሁሉም የከተማዋ ህፃናት በዚህ ልማት እንዲያልፉ እናደርጋለን። ይህ ስራ ተጋላጭ ለሆኑ ቤተሰቦች ልዩ ትኩረት ይሰጣል። ይህ መርሃ ግብር ስድስት ስትራቴጂክ ኢኒሽቲቮች ያሉት ሲሆን ከዚህ ውስጥም አንዱ ከአምስት ሺህ በላይ የወላጅ አሰልጣኞችን ማሰማራ ሲሆን ይህም ስራ 250 ሺህ የሚጠጉ ወላጆችና ተንከባካቢዎችን አቅም ለማሳደግ ይረዳል። ዴቨሎፕመንት ማይልስቶን አሰስመንት ዘ ችልረን የቫን ሊር ፋውንዴሽን አመራሮች በከተማ አስተዳደሩ ኃላፊዎችና የቀዳማይ ልጅነት መርሃ ግብር መሪዎች ከተደረገላቸው ገለጻና ውይይት በኋላ በከተማዋ በሚገኙ ጤና ጣቢያዎች ውስጥ ተግባራዊ የተደረገውን የቀዳማይ ልጅነት መርሃ ግብርም ጎብኝተዋል። ከሁለት ዓመታት በፊት ወደ አዲስ አበባ በመምጣት መርሃ ግብሩን መመልከታቸውን የገለጹት የቫን ሊር ፋውንዴሽን ዋና ስራ አስፈጻሚ ማይክል ፌገልሰን በአጭር ጊዜ ውጤታማ ተግባራት መከናወናቸውን ገልጸው ድጋፋቸውንም አጠናክረው እንደሚቀጥሉ ተናግረዋል። በጣም የሚያስደንቅ ስራ ነው። ከሁለት ዓመታት በፊት መርሃ ግብሩ ሲጀመር መጥቼ ነበር። አሁን ብዙ መሻሻሎችን ተመልክቻለሁ። በእርግዝናና ከውልደት በኋላ እናቶችንና አባቶችን የሚረዱ የወላጆች አሰልጣኞችን ተመልክቻለሁ። ይህም አዲስ አበባ ለሕፃናት ምቹ እድገት ቁርጠኛ መሆኗን የሚያመላክት ነው። ከከተማዋ ጋርም የወላጅ አሰልጣኞችን የተመለከቱ መርሃ ግብሮችን በመቅረጽ አብረን እየሰራን ነው። በአዲስ አበባ ተግባራዊ የተደረገው የቀዳማይ ልጅነት መርሃ ግብር ከተማዋን በህፃናት አስተዳደግ መሪ ከማድረጉን ባሻገር ለአህጉሪቱ ሀገራት ምሳሌ እየሆነ እንደሚገኝም የቫን ሊር ፋውንዴሽን የአፍሪካ አካባቢያዊ ተወካይዋ ካሪማ ግራንድ ተናግሯል። በርካታ ከተሞች አዲስ አበባን እየመጡ እየጎበኙ ነው። አዲስ አበባ የአፍሪካ ህብረት መቀመጫ እንደመሆኗ በርካታ መሪዎች ይመጣሉ። ባለፈው ሰኔ ወር ላይ መሪዎችን አግኝተን ነበር። በከተማው እየተከናወነ ያለው የቀዳማይ ልጅነት መርሃ ግብርም የመሪዎቹን ቀልብ እንደገዛ ተመልክተናል። ይህ ደግሞ ከተማዋ በቀዳማይ ልጅነት መርሃ ግብር እየመራች ብቻ ሳይሆን ሌሎች ከተሞችም ለቀዳማይ ልጅነት እንዴት ትኩረት መስጠትና መተግበር እንዳለባቸው ምሳሌ የሚሆን ነው።

በከተማዋ ተግባራዊ የተደረገው የቀዳማይ ልጅነት መርሃ ግብር በአጭር ጊዜ በርካቶችን ተጠቃሚ ማድረግ መቻሉ እንዳስደነቃቸው የፋውንዴሽኑ አመራሮች ገልጸው ልናል ያሉት ደግሞ በአዲስ አበባ የተከናወነ የሚገኘው የቀዳማይ ልጅነት መርሃ ግብር አስተባባሪ ወይንሸት ቀረብህ ናቸው። ጤና ጣቢያዎች ሁሉም ሲዲ መተግበራቸው፣ በዋናነት ደግሞ ቤት ለቤት የሚሰጠው የፓረንታል ኮችንግ አገልግሎት ሰፋ ባለመልኩና ጥራቱን በጠበቀ መልኩ እየተሰራ መሆኑ ኢምፕረስ አድርጓቸዋል። ከዛም ባሻገር የፕሌይ ግራውንዶች በተዘጋጀው ዲዛይን መሰረት መሰራት መጀመራቸውና ልጆቹም የዚህ ተጠቃሚ መሆናቸው ጥሩ ነገርን ፈጥሮባቸዋል። በአዲስ አበባ ተግባራዊ የተደረገው የቀዳማይ ልጅነት መርሃ ግብር ሕጻናትን በተሻለ ሁኔታ ለማሳደግ ከፈጠረው እድል በተጨማሪ ለበርካቶች የስራ እድል መፍጠሩም ተመላክቷል።